አንድዬ በሚል ካነሳና ቀርከ ፍሬም እንዳለ አቤቱታ ለአንድዬ የሚለውን ደሞ ልጋብዛችሁ። መስከረምም ደረሰ፣ ሌላ አመትም ይሄው ሽው ብሎ ሄደ። ይሄው ሆኗል ነገራችን፣ አሮጌ አመት መሸኘት፣ አዲስ አመት መቀበል። አምላከ ዘንድሮ እየተሻለ ከተረት አያልፍም ያልነው ነገር ሁሉ እውነት እየሆነ ይሄው እዚህ ደረስን። ምስኪኑ አበሻ፣ አንድዬ ከብዙ ጊዜ በፊት እንዲሁ ነገር ሁሉ ግራ ቢገባኝ አዋቼ ነበር፣ አስታወስከኝ ። አለው ማል በል አንተን ይህን ያህል ረስተኛል ማለት ነው? የሰው ልጅ መገኛ፣ የስልጣኔ መሰረት ሀገር ይዤ እንደው ማልበል ትለኛለህ? እሺ ይሁን፣ ሚስኪኑ አበሻ ነኝ። ኦ ይቅርታ፣ ሚስኪኑ ያበሻ ልጅ ነው እንደ ያልከኝ ው ዘነጋሁ ልበል። እንዴት አንድዬ፣ ይሄው ስንት ክፍለ ዘመን ሁሉ እጆቻችንን ወደ አንተ እንደዘረጋን አይደል እንዴ? እንደው ተሳስተህ እንኳን እነኛ እጆቻቸውን ያንከረፈፉት እነማን ናቸው ናቸው ሳትል ቀርተህ ነው አስታወሱ? እኔ የምለው እንደው ክንዳችሁ አለመዛሉ ግርም ይለኛል። የእናንተ ነገር እኮ እኔንም ግራ ገባኝ። ኧረ አንድዬ ግራ እየገባን እኛንን እንዴ ግራ እንደ ገባን ብታይን በሆነ ተአምር ግራ መጋባትን ከዓለም የሚያጠፋ የሙሴ በትር ትልክልን ነበር። ስማይ ምስኪኑ አበሻ መጀመሪያ የፈጠርኩት አዳምን ነበር። የእሱ ዝርያዎች ደግሞ አያሳስቱኝም። እናንተ ሳያችሁ ከአዳም ሌላ ሌላ ሰው ፈጥሬ ይሆን እንዴ እያልኩ ራሴን እጠይቃለሁ። ብቻ ለጊዜው ብዙ ሌሎች የማያቸው ፋይሎች ስላሉ ትኩረቴ ሁሉ ወደዛ ነው። ትንሽ እንደው ተንፈስ ስል ወደ እኔ ልዞር ትችላለህ። ልመጣ አንድዬ፣ እረተው ከኛ የሚብስ የለም። ስንት ስምንተኛው ሺ መሰለህ አጠገባችን እየደረሰ እያሳዘን ነው፣ ነው መሰለኝ ያለፈን አንድዬ። ቢያንስ ቢያንስ እንደው ስምንተኛው ሺ የሚያስመስሉ ነገሮችን ሰውርልን። እኛስ እንደው እንደ ሌላው ትንሽ ዘመን እንኳን ሳንቆራቆስ ግነን በሉ ይ ሳንባባል እርስ በርስ ሳንጠፋፋ አንዳችን ለሌላችን ጉድጓድ ሳንማማስ መኖር አያምረንም። እንደሱ ብዬማ እኮ ብዙ ሞከርኩ ብያችሁ ብያችሁ እንኳን የራሳችሁን ሰባራ ልጠግኑ ጭሩሱን ወደ እኔ ዞራችሁ፣ ኧረ ተው ምን ብለን እንደው ደግሞ ወደ አንተ የምንዞረው ማን አለንና። ጠላቶቻችን የሚነዙትንማ አትስማ እንጂ። እኔ እኮ ምለው መቼ ነው ጠላታችን ጠላታችን ማለት የሚበቃችሁ? እንደው በገዛ ፍጥሩ ላይ ጨከንካት በለኝና። አሁን እኮ የራሳችሁ ጠላት ራሳችሁ ናችሁ። አታምራርረር እንጂ ጌታዬ። ደግሞ እኮ የክፋታችሁ ክፋት በገዛ ቤቴ መጥታችሁ የምጠይቁ ጥያቄ የሰይጣን ጆሮ አይስማው እንጂ አንዳንዴ ምን ስልን የፈጠርኳቸው ላሉ ምን አደረግን? ቤቴ መጥታችሁ ጤና ስጠን፣ ፍቅር ስጠን፣ ሀብት ስጠን ብትሉ ይገባኛል። ልዩነትን አርቀህ ነፋስ የማይገባው ወንድማማችነትና እህተማማችነት ስጠን ብትሉኝ ይገባኛል። ምንም እንኳን ለእኔም እንኳን የሚያስቸግር ቢመስልም ይገባኛል። እንዴ አፋቅረን አዋደን ከማልን ሌላ ምን አለን እንደ ባህር አሸዋ ሀብት አብዛልን ከማለት በስተቀር ምን አለን? የእሷን ነገር ካላሳየህን እሱ ልክ ካላገባህልኝ እያላችሁ ጭርሱን የዳቢሎስን ሥራ ወደ እኔ እንድሠራ ታዞሩታላችሁ። አንድዬ ቢጨንቀን እኮ ነው። ሰው አላስቀምጠን ቢለን እኮ ነው። ጉልበተኛ እየበዛብን አቅም ቢያንሰን እኮ ነው። ደግሞም ቤቴን ተሳልማችሁ ተወጡና በሩን በሚገባ ሳትሻገሩ የጸሎት መጽሐፍ ከኪሳችሁ ሳይወጣ ጣጣር ብተናት ትሄዳላችሁ። ኧረ አንድዬ ጨነቀና አንተ ዝም ስትል እንደው በሌላ በኩል እንሞክር ብለን እኮ ነው ጌታዬ። የቸገረው እርጉዝ ያገባል እያልን ስንተርት አልሰማህም። እዚህ እዛ የምንለው ከጭንቀቱ ዶሮውንና ንፍሮውን በየሰው አጠር ላይ እየጣላችሁና እየበተናችሁ ምግብ አጠረን ራበን ትሉኛላችሁ። ጸላቱን ምናምኑን እየጫናችሁ እየወሰዳችሁ አረ እንደ ተወባክህ አድሮ ጭቃ ለሚሆን ነገር ተንፋሽን የሚጨርሰው እንደውነው አንድ እያታምረር እንጂ። አሁን ዋናው ነገር ለምንድን ነበር ፈለግኩ ያልከኝ። አንድዬ የኛ እኮ ሁል ጊዜ እንደፈለግንህ ነው። ቤት የመታችሁ ጽላትና መስቀል ሸጉጣችሁ የምትወጡ ጉዶች በአፋችሁ እኔን እያመሰገናችሁ በልባችሁ ሉሲፈርን የምትለማመኑ አሁን እኔን የምትፈልጉ የክፋታችሁና ኃጢአታችሁን እንድባረክላችሁ ነው። አንድዬ አንድ አንድ ምግባረ ብልሹዎች እኮ በየቦታው አይጠፉም፣ ሁላችንን እማትውቀሰን እንጂ ሰማኛለህ። የኔን ቃል የሚያስፋፋ እኮ በባዶ እግራቸው ሾህና ቆንጥሮ እየወጋቸው ጦማቸውን እየዋሉ እያደሩ በየበረሃው እየተንከራተቱ ነበር። አሁን በመኪና አይነት እያማረጥክ በፎቅ ላይ ፎቅ እየከመርክ የመልካም ምግባርና የኃጢአትን ትርፍና ኪሳራ ከማስላት ይልቅ በሰበብ አስባብ በእምነት ስም የሚሸጠውን ቁሳቁስ ትርፍና ኪሳራ እያሰላህ አንድዬ አንድዬ አንድዬ እያልክ እታባብሌ ትሞክራለህ። ዛሬ እውነትም ተበሳጭተሃል። በቪላ ቤት እየተንደላቀቃችሁ፣ በዘመናዊ መኪና እየተንደላቀቃችሁ ቀን የለበሳችሁትን ልብሰ ተክህኖ ለሊት በብጣሽ ጨርቅ የምትለውጡ፣ ኧረ አንድዬ ኃጢአታችን እንዲህ አታብዛብን። ምግባረ ብልሾች በየቦታው አሉ እያልኩ እኮ ነው አንድዬ። ታዲያ በጥቂት ምግባረ ብልሾች ሁሉም እኮ አይኮነንም፣ እኔም ሁሉንም አልኮነንኩም። አሁንም ልበ ንጹሃ ምግባረ ሰናዎች ሞልተዋል። ግን ትሰማኛለህ? ምስኪና በሻ ማን ምን እንደሚሰራ እያንዳንድ ታውቀዋለህ። ደግሞ እኮ የውልህም መጀመሪያ አንድ አዳም ያልነበረ ይመስል ሶስት አራት ቦታ ጎጥ እየለያያችሁ የወንዜ ልጅ አገሬ ልጅ እየተባባላችሁ ስሜን የማትፈልጉትን ማጥቂያ የምትፈልጉትን ማጥመቂያ እያደረጋችሁት። ምን መሰለህ አንድዬ፣ ትምህርቱ እኮ እየተበረዘ፣ ጠባያችን እየተበረዘ በለኝ። ቀን በኔ ስም ዘምራችሁ፣ ማታ አርቃናችሁን አሸሼ ገዳሜ የምትሉ አንድዬ፣ አሁን ምን መሰለ፣ ግራ ገባን፣ ተደነጋገረን። ብቻ ምን አለፋ አበሻ ለአበሻ እንዲሁ በነገር ተባልተን ልንተላለቀልህ ነውና መተማመን ጠፋ፣ ወዳጅነት ጠፋ። ምን አድርግ ነው የምትለኝ? ተአምሩን ላክልና፣ ተአምር የሚያስተቃቅፈን፣ የሚያዋድደን ተአምር ላክልን ከራሴ ጋር ልምከርና ልንገርህ። እሽ እንደኛ ቀጠርከን። አሁን ቀጠሮ ምን መሰለህ? ያበሻ እንደ እንዳንተ በየጊዜው በሬን እያንኳኩ የማይጨቀጭቁኝ ስራቸውን እየሰሩ አበርታን የሚሉኝ ንፍሮን ለምግብነት የሚጠቀሙ እንጂ በየሜዳው በትነው ራበን የማይሉ ብዙ ስላሉ ሰሞኑን እነሱን እንዴት እንደሚሸልም እያሰብኩ ስለ ስለሆነ የአንተን ጉዳይ በኋላ እመለስበታለሁ። አንድዬ ጨረስኩ። የእነሱን ጉዳይ ቶሎ ጨርሶ ሀሳቡን ወደኛ የሚያዘውሩበትን ቀን